የሚያምር ጽድት ያለ ንጹህ ቆዳ የሚያደርግልንን የፊት ማስክ ነው ይዤላቸው የመጣሁት በዚህ ቪዲዮ። ከዶቭ የሚሰራ የፊት ማስክ፣ የሰውነት ማስክ፣ የተቋቋሩ ነገሮችን ወይም ደግሞ የተበላሸ ቆዳን ማስተካከል የሚችል ተፈጥሯዊ የሆነ ቤት ውስጥ የሚዘጋጅ ክሬም ነው የምናዘጋጀው። ይህ ክሬም ቆዳችንን በጣም ያነጣልናል፣ ያፈካል፣ ያጠራል፣ ውብ ቆዳ እንዲኖረን ያደርጋል። በጣም በቀላሉ ቤት ውስጥ በምናገኘው ነገር 100% የምትወዱትን የፊት ማስክ ነው የምናዘጋጀው። ሰላም እንዴናችሁ፣ ዚዚ ቢዩቲ ነኝ። እንኳን ወደዚህ ቻናል በሰላም መጣችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮን ጀምሩ። ለማዘጋጀት የሚረዱንን ግብአቶች መጀመሪያ ያላስተዋወቃችሁ እዚህ ጋር እንግዲህ ያዘጋጀነው ድንችና ወተት ነው። ሌላው ደግሞ ዶቭ ሳሙና አለ። ሌላው የምንጨምረው ደግሞ ኮንስታርች የበቆሎ ዱቄት አለ። ግማሽ ሌሞን ወይም ደግሞ ሴንሲቲቭ ቆዳ ያላችሁ ሎሚ ጭራሽ አለመጠቀም ትችላላችሁ። እንግዲህ በስተመጀመሪያ የቆዳ እርጅና የሚከላከለው አንታይ ኤጂንግ ነው። በተፈጥሮ ደግሞ ቆዳን ብሊች የማድረግ የማንጣት፣ የሞቱ ወይም ደግሞ የጠቆሩ የጠቆሩ ቆዳን የማንጣት የማፍካት፣ የማጥራት ባህሪ ያለውን ወይም የተዥጎረጎራል ር በማዲያት ወይም በተለያየ ነገር የጠቆረ ቆዳን ብድግ የሚያደርግልንን ድንችን ነው የምንጠቀመው። ድንች አስተውላችሁ እንደሆነ ብዙ ጊዜ በምንፈጨው ወይም በምንቆራርጠው ሰዓት የሆነ ከስር የሚዘቅጠው ነጭ የሆነ የሚጋገር ወፍራም ነገር አለው አይደል? ብዙ ጊዜ ፍቅፍቃችሁ ያያችሁት ሰዎች ታቁታላችሁ፣ ወይም ነጭ ነገር አለው። እሱ ነገር በጣም ለቆዳችን በጣም በጣም በጣም አስፈላጊ ነው። የጠቆረ ነገር በፀሐይ ሊሆን ይችላል። ወይም ደግሞ በተለያየ ነገር የጠቆረ ቆዳን ለማጽዳት በተፈጥሯዊ መንገድ በጣም በጣም ተመራጭ ነው። የትኛውም ኤሪያ ላይ ሊሆን ይችላል የሰውነታችሁ ክፍል አንገታችሁ ላይ፣ ፊታችሁ ላይ፣ እጆቻችሁ ላይ፣ ጉልበት ላይ ሊሆን ይችላል የጠቆረው ወይም ደግሞ ሌላ የሰውነት አካላችሁ ላይ ሊሆን ይችላል። ግን የድንች ውሃን ወይም ደግሞ የድንቹን እንደዚህ ፍቅፍቃችሁ መጠቀም በጣም ትልቅ በተፈጥሯዊ መንገድ የማጽጃና የማጽዳያ ጽድት የማድረጊያ መንገድ ነው ያንን የጠቆረ ቆዳ ስቴፕ ባይ ስቴፕ ጽድት ያደርገዋል ማለት ነው። ስለዚህ ዛሬ ከምንሰራው ነገሮች ውስጥ አንዱ እሱን እንጨምርበታለን ማለት ነው። እንደምታዩት መጀመሪያ ድንቹን አጥበን ያዘጋጀነውን ድንች ፈቅፍቀን በዚህ በምታዩት መልኩ መጥበሻ ላይ ሊሆን ይችላል እናንተ ባላችሁ ነገር ማዘጋጀት ትችላላችሁ። ሌላው ደግሞ ፊትን የማጽዳት አቅም ያለው ማጽዳት ማጽዳት በቃ ባክቴሪያዎችን ሆነ የተለያዩ ነገሮች ከፊታችን ላይ የሚያስወግድልንን ሆነ የማንጻት ይሄም ድረው ጥቁር ያለ ነገርን ፍክት የማድረግ ባህሪ ያለውን በውስጡ ደግሞ ቫይታሚን ቢ12 ስላለበት የቆዳ ቀለምን ወይም ደግሞ በብጉር የመጣ ጠባሳን ያጠፋልናል፣ የጠቆረን ቆዳ ማለት ነው። ሌላው ደግሞ የፊት ቀለማችን አንድ አይነት እንዲሆን፣ አንድ አይነት ተመሳሳይ የቆዳ ቀለም እንዲኖረን ያደርጋል። ወተት፣ ሌላውና ዋነኛው ወተት በውስጡ ላክቲክ አሲድ በውስጡ ስላለ ፊትን ቆዳ ያቀላል። ስለዚህ በዚህ ዛሬ በምናዘጋጀው ክሬም ውስጥ እንደሌላ ተጨማሪ ዋና ነገር አድርገን የምንወስደው ከድንች ቀጥሎ እንዳያችሁት ወተትን ነው ማለት ነው። ሌላው እጅግ በጣም ብዙ የተወራለትን የዶቭ ሳሙና ነው የምንጠቀመው ይሄንን ክሬም ለመስራት እንግዲህ። ዶቭ ሳሙና እንደምታውቁት ቢዩቲ ባር ወይም ደግሞ የውበት ባህር በመባልም ይታወቃል። ቆዳን በጣም እያለሰለሰ ግን ደግሞ ያጸዳል ማለት ነው። በተፈጥሯዊ መንገድ እንግዲህ እንደነዚህ አይነት ነገሮችን ቤት ውስጥ የሚዘጋጁ ውህዶችን ስንጠቀም አንዳንድ እንደዚህ ገስ ተገዝተው የሚጠቀሙ ነገሮችን መደባለቅ እንችላለን። ነገር ግን ጥቅማቸው በጣም ጠቃሚ የሆኑ ነገሮችን በመምረጥ ማለት ነው። ሌላው ተጨማሪ በጣም መወደው ለቆዳ ወይም ለሰውነት ማጽጃ ዶቭ ነው። ዶቭ እንደምታውቁት ብዙ የተወራለት ነው። በጣም ብዙ ሰው ተጠቅሞት ሪዛልቱ ቆንጆ የሆነ የፊት እና የሰውነት መታጠቢያ ሳሙና ነው። እና እኔ ዛሬ የምጠቀመው ነጩን የዶቭ ሳሙና ነው። ለዚህ ክሬም ማዘጋጃ እናንተ ግማሹን ወይም ደግሞ ሩቡን ተጠቅማችሁ አነስ ባለመጠን ማዘጋጀት ትችላላችሁ። ይሄን ክሬም ለማዘጋጀት ሙሉ የዶቭ ሳሙና መጠቀም ያን ያክል አያስፈልገንም። ሩቡ በቂ ነው፣ ወይም ደግሞ ግማሹ፣ እንደምታዘጋጁት የክሬም መጠን ይወሰናል ማለት ነው። እዚህ እንግዲህ እሳት ላይ የጣድነውን ወይ የድንቹን ነገር እንዳትረሱት እያማሰላችሁት በትንሽዬ እሳት ቅንስ ባለ እሳት ላይ ጥዳችሁት እንደዚህ እስከሚሆንላችሁ ድረስ እንትንትሉታላችሁ ማለት ነው፣ ታበስሉታላችሁ። ድንቹ ትንሽ መብሰል አለበት። በወተቱ ሌላ ምንም አይነት ውሃ ተጨማሪ ነገር አልጨመርንበትም ማለት ነው። ስለዚህ እዚህ ጋር እንደዚህ ካደረግን በኋላ ቅድም የፈቀፈቅነውን ሩብ የሚሆን የሳሙናውን አንድ አራተኛ የሚሆን ቆርጠን የፈቀፈቅነውን የዶቭ ሳሙና እንትን እንጨምርበታለን ማለት ነው። ዶቭ በጣም ሰውነትን የማለስለስ በተፈጥሮዊ መንገድ ራሱ ሲሰራ ዶቡ እንትን እንዲል ቆዳችን ላይ ያለውን ኑትሬሽን እንዳያጣ፣ ቆዳችን ከታጠብን በኋላ እንዳይደርቅ፣ ወዘናው እንዳይጠፋ፣ ቆዳችን በራሱ በተፈጥሮ እንትን እንዲል ወዙ እንዲመጣ ያደርገዋል እና የተፈጥሮ ባላንሱን የጠበቀ ነገር ነው። እንደ ሌላው ሳሙና ፊታችሁን ከታጠባችሁ በኋላ ወዲያው የመጨምደድ ምናምን አይነት ባህሪ አያመጣ። ምክንያቱም ወዙን እንደተጠበቀ ግን ቆዳችሁን ያጸደዋል። ያ ማለት ሞስቸር ነው። ቆዳችሁ ብዙ አልተፈገፈገም፣ ቆዳችሁን አይፈገፍገውም ማለት ነው። ቆዳን በጣም የመፈግፈግ ነገር የለውም። ይሄ አጃክስ ምናምን እቃ ስታጥቡ አይታችሁ ታቃላላችሁ። ቆዳችን ወዲያ ፍግፍግ ይላል። እጃችን አደለ የሚታጠብ ነው እቃን ያጠብ ነው፣ ግን እንደዛ አይነት ስሜት የለውም። ይሄ ከማንኛውም ሳሙና የሚለየው ነገር ዶቭ ይሄንን ነው። የገላ መታጠቢያውን ቢሆን በጣም ቆዳን ሞስቸሪ የማድረግ የማለስለስ ባህሪያ ያለው ና ለሰውነትም ሆነ ለፊት ዶቭን መጠቀም በጣም አሪፍ ነው፣ ግን በዚህ መልኩ ደግሞ መጠቀም ደግሞ የባሰ ቆንጆ የሆነ ቆዳ እንዲሰጠን ያደርጋል። ና ተጠቀሙበት። ይሄንን የፊት ማስክ ማለት ነው ፊታችሁን ጽድት ነው የሚያደርግላችሁ። እንግዲህ ሁሉንም አንድ ላይ ከደረግን በኋላ እንፈጨዋለን ክሬም የሆነ ይዞታ እንዲሰጠን ማለት ነው። ሳሙናውን፣ ድንቹን፣ ወተቱ አንድ ላይ ሆኖ ክሬም እስከሚሆንልን ድረስ ከፈጨን በኋላ መልሰን የምናዘጋጅበት ብረድስት ሊሆን ይችላል። የተለያዩ ነገሮች ሊሆኑ ይችላሉ፣ ግን እሳት ላይ መጣድ የሚችል ነገር ላይ እንገለብጠዋለን። እንግዲህ ይህንን ስታዘጋጁ እናንተ በምትፈልጉት መጠን ነው የምታዘጋጁት። አንዱ ብዙ፣ አንዱ ትንሽ እንዳይሆን የተመጣጠን እንዲሆን ድንቹ ሚዲየም የምትጨምሩትም ወተት አነስ ያለሱን ለመቀቀልና ክሬሙን ለመስራት የሚበቃ እንዳይቀጥን ከዚህ ቀጥሎ የምንጨምራቸው ግብአቶችም ስላሉ ማለት ነውና፣ እንደዚህ በዚህ መልኩ የፈጨነውን ሶስቱን ግብአት ወተቱን፣ ድንቹን እና ሳሙናውን እንደዚህ አዘጋጅተን ቀጥሎ የምንጨምረውን ነገር እንጨምርበታለን ማለት ነው። ሌላኛው ና ለቆዳ እጅግ በጣም ተስማሚ የሆነውን ኮንስታርችን የምንጠቀመው በአረብኛ ኒሻ የበቆሎ ዱቄት ማለት ነው። እሱን አንድ ማንኪያ ወይም ከዛ ያነሰ እንዳይወፍርባችሁ፣ ብዙ ጊዜ የመወፈር ባህሪ ስላለው እሱን እንጨምራለን። ቆዳችሁን ስሙዝ ያደርገዋል፣ ለስላሳ ያደርገዋል። ወዛም ቆዳ ያላችሁ ሰዎች ኮንስታርች ወይም የበቆሎ ዱቄት ወይም ኒሻ የምንለው በአረብኛ የወዛ የፊት ቆዳችሁን ወዝ የተመጣጠነ በጣም ኦይሊ ደግሞ የሆነ ቆዳ ያላችሁ ሰዎች ቆዳችን ላይ ያለ ወዝ የተመጣጠነ ያደርግልናል። ሌላው እዚህ ጋር በሲትሪክ አሲክድ የበለጸገው ሎሚ ነው የምጨምርበት። እናንተ ሎሚ ሴንሴቲቭ ቆዳ ያላችሁ ሰዎች ሎሚ ኦፕሽናል ነው አለመጨመር ትችላላችሁ። ግን የምንጨምራት በጣም ጥቂት ነው። ብዙ ጊዜ ነግራችኋለሁ ሎሚ እጠቀማለሁ፣ ነገር ግን በጣም ትንሽ እንደዚች ጠብ ነው የማደርገው። አለ የለም የሚባል ጀስት ጥቅሙን ለማግኘት ብቻ ማለት ነው እና እንደዚህ አድርገን ሁሉንም ከፈጨነው በኋላ ሁሉንም መልሰን እሳት ላይ ቀስ ባለ እሳት እንጥደዋለን፣ ክሬም የሆነ ቴክስቸር እስከሚሰጠን ድረስ ማለት ነው። እንግዲህ ቅድም እንዳያችሁት ድንቹን ወተት አለው ኮንስታርች ዱቄት አለው አብረን ሁሉንም ፈጭተነዋል። የዶቭን ፍቅፋቂ የዶቭን ሳሙና ፍቅፋቂ አብረን አድርገን ሁሉንም ፈጭተነዋል። እዚህ ጋ ኮንስታርች ካደረግን በኋላ እስከዚህ ደረጃ ድረስ ምንም አይነት ውሃ አልጨመርንም። እያያችሁ ነው ቤተሰቦች ኮንስታርች የጨምር ነው። በጣም ጥቂት ነው። እሱን አንድ ላይ አድርገን እሳት ላይ እንጠደዋለን። ኢቭን ስታዩት ክሬሙን በጣም በጣም ነጭ ነው። በቃ በጣም የመጨረሻ ነጭ ነው የሚሆነው። እና እንግዲህ ለቆዳችን እጅግ በጣም ተስማሚ የሆነ የተለያየ ኤሪያ ላይ የሰውነታችሁ ክፍል ላይ ይሄንን ማስክ መጠቀም ትችላላችሁ። አንገታችሁ አካባቢ፣ እጃችሁ፣ ፊታችሁ፣ ሰውነታችሁ በተለይ ደግሞ ሰውነታችሁን ስትጠቀሙ ወይም ፊታችሁን ስትጠቀሙ ከላይ ከፈት ያለ ልብስ ለብሳችሁ እስከ እዚህ ታች ድረስ ካንገታችሁ ታች ድረስ እስከ አንገታችሁ ሙሉ ለሙሉ መጥቀባት አለባችሁ። ምክንያቱም ግማሹ ፓርታችሁ ንጹሕና እንትን ያለ ደግሞ ግማሹ ፓርታችሁ ሌላ አይነት ከለር እንዳያመጣ፣ እጃችሁ ላይ፣ ጉልበታችሁ ላይ፣ እግራችሁ ላይ፣ ሌላ ሰውነት ክፍላችሁ ላይ ይሄንን የማስክ አይነት መጠቀም ትችላላችሁ። በአጠቃላይ ከ10 እስከ 15 ደቂቃ በቂ ነው። ፊታችሁ ደግሞ በጣም የሆነ የስሜት አልመች የሚል ስሜት የሚሰማችሁ ከሆነ ከ5 እስከ 10 ደቂቃ አድርጋችሁ ፊታችሁ ላይ ከሆነ መታጠብ ትችላላችሁ። ሌላው የሰውነት ክፍላችሁ ግን ቆየት ማድረግ ትችላላችሁ። ሌላው መነግራችሁ ይሄን ነገር እኔ አንዳንዴ ብብቴንም ተቀብቼ እታጠበዋለሁ ማለት ነው በጣም በጣም አሪፍ ሪዛልት አግኝቼበታለሁ። እኔ ስለጠቀመኝ እናንተም ተጠቀሙበት። እዚሁ ዩቲዩብ ላይ ቼን የሰራሁት ተጠቀምኩበት ስለጠቀመኝ ለእናንተም ደግሞ ድጋሚ ሰራውኝ ማለት ነው። ቤተሰቦች እንግዲህ ይህንን ነገር ታጥበን በንጹህ ቆዳ ላይ እንቀባውና እንዳልኳችሁ፣ ከዛ በኋላ ትንሽ በጣም ባልቀዘቀዘ ትንሽ ግን ለሰስ ባለ ውሃ ውብቻ በውሃ ብቻ ነው የምንታጠበውና ከቆዳችን ላይ የምናስቀረው ምንም አይነት ሳሙና አንጠቀምም፣ ለመታጠብ ማለት ነው። ምክንያቱም እንደምታውቁት መጀመሪያ እዚህ ውስጥ እኛ የእንትን የዶቭ ሳሙና ጨምረንበታል። ዶቭ ሳሙናው እንደ ማስክ መሆን ይችላል ወይ ብላችሁ ምናልባት ልጠይቁን ትችላላችሁ። ፊታችን ላይ ሲቀመጥ ምንም አያደርገንም ወይ ትችላላችሁ። ምንም ነገር የማድረግ ነገር ምንም ነገር አይፈጥርም። እንደውም ቆዳችሁን ያነጸዋል፣ ሞስቸር ያደረገዋል፣ ጥሩ ነው የሚያደርገው። ስለዚህ በታጠበ ንጹህ ቆዳ ላይ እንደዚህ በማድረግ መጠቀም ሁሉም ቆዳችሁ ላይ መጠቀም ትችላላችሁ፣ እኔ እንዳደረግኩት ከዛም በኋላ ይህንን የታረፋችሁን እፍርጅ ውስጥ ታስቀምጡታላችሁ። ይሄን ነገር በሳምንት ሶስት ቀን ወይም አንድ ቀን እየዘለላችሁ መጠቀምና ውጤቱን በሳምንት ውስጥ ማየት ትችላላችሁ። ቤተሰቦች እጅግ በጣም እንደምትወዱት ባለ ሙሉ እምነት አለኝ። ምክንያቱም ተጠቅሜው የሰራልኝ ነው። ይህንን ነገር አድርጋችሁ እንግዲህ ከታጠባችሁ በኋላ ሞስቸራይዘር እና ቀን ቀን ከሆነ ሰንስክሪን መቀባት እንዳትረሱ። አመሰግናለሁ። ቻው ሐሳብ አስተያየታችሁን ኮሜንት ላይ ተውልኝ። ቪዲዮውን ላይክ ማድረግ እንዳትረሱ። ለምትወዷቸው ሰዎች ሼር አድርጉባቸው። ተጠቀሙትና ሪዛልቱን ንገርኝ። ቻው